አሜሪካን በኢራን የኒውክሌር ተቋማት ላይ ጥቃት ፈጸመች። የአሜሪካኑ ፕሬዚዳንት ዶናልድ ትራምፕ የአሜሪካን መከላከያ ኃይልም በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ መፈጸሙን ተናግረዋል። ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጥተው የነበረ ቢሆንም ይህን በተናገሩ በሁለተኛው ቀን ጥቃትን ፈጽመዋል። ይህ የአሜሪካን ጥቃት በኢራንና በእስራኤል መካከል ያለውን ግጭትም እንዳያባብሰው ተሰግቷል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር አስታውሱ፣ በርካታ ኢላማዎች ገና ይቀሩናል። በሁሉም መመዘኛ የዛሬው ምሽት ከባድና ዳግም በጣም አደገኛም ነበር ሲሉ ተደምጠዋል። ፕሬዚዳንቱ በዚህ ንግግራቸው ሰላም በፍጥነት የማይመጣ ከሆነም ወደ ሌሎች ኢላማዎቻቸው በፍጥነትና በክህሎት እንሄዳለን ሲሉም ዝተዋል። ዛሬ አሜሪካን ጥቃት ከፈጸመችባቸው የኒኩለር ተቋማት መካከል አንዱ በተራሮች መሀል የተደበቀው ፎርድም ይገኝበታል። በተቋሙ ላይ ስለደረሰው ጉዳት እስካሁን የታወቀ ግልጽ መ

ታዲያ ኢራን ለአሜሪካን ለፈጸመችባት ጥቃት እንዴት ምላሽ ልትሰጥ ትችላለች? አሜሪካን ሌሊቱን በኢራን በኒውክለር ተቋማቷ ላይ ለፈጸመችው ጥቃት ምላሽ ለመስጠት ከሶስት ስልታዊ አማራጮች አንዱን መምረጥ ይጠበቅባታል። እነዚህ ታዲያ ሶስት ስልታዊ አማራጮች ምንድን ናቸው? አንደኛው እጅን አጣጥፎ መቀመጥ ሲሆን ይህ ከተጨማሪ የአሜሪካን ጥቃቶች ሊጠብቃት ይችላል። እንዲያውም የዲፕሎማሲውን መስመር መምረጥ ከአሜሪካን ጋር እንደገና ድርድር ለመቀመጥ ያስችላታል። ነገር ግን ምንም ነገር አለማድረግ የኢራን አመራርም በተለይም አሜሪካ ጥቃት ከፈጸመች አስከፊ መዘዞች እንደሚደርሱ ካስጠነቀቁ በኋላ ደካማ ያስመስሏል። አስተዳደሩ በህዝብ ዘንድ ያለውን ተቀባይነት መቀዝቀዝ እና አሜሪካን ተጨማሪ ጥቃቶችን የሚያደርሱ ኪሳራ በማመዛዘን ሊወሰን ይችላል ተብሎ የሚጠበቀው አንደኛው አማራጭ ነው። ታዲያ ቀጣዩ ሁለተኛው አማራጭ ደግሞ ጠንካራና ፈጣን ምላሽ መስጠት ነው። ኢራን አሁንም ለአመታት አምርታ የሸሸገቻቸው ከፍተኛ የባሌስቲክ ሚሳይል አሏትም ጥቃት ለመሰንዘ ገንዘብ የምትወስን ከሆነ በመካከለኛው ምስራቅ ወደ 20 የሚጠጉ የአሜሪካን የጦር ኃይሎች ይገኛሉ። እንዲሁም በዩናይትድ ስቴትስ የባህር ኃይል መርከቦች ላይ ሰፊ ሰው አልባ ድሮኖችንና ፈጣን ጀልባዎችን በመጠቀም ተከታታይ ጥቃት ልትፈጽም ትችላለች። ሶስተኛው አማራጯ ደግሞ ጊዜ ጠብቆና አድብቶ ጥቃት መፈጸም ነው። ይህ ማለት አሁን ያለውን ውጥረት እስኪበርድ ድረስ መጠበቅና አሜሪካን ጦር ሰፈሮቿ በከፍተኛ ጥንቃቄ ላይ በማይሆኑባት ጊዜ ድንገተኛ ድጋት በመፈጸምም ይህን በቀ ሀብሏን መወጣት ይሆናል ማለት ነው። ታዲያ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስም አርጋቺ አሜሪካን ጥቃት አስከፊ ሲሉ አውግዘውታል። ኢራን ሉዓላዊነቷን ለመጠበቅ ሁሉም አማራጭ እንደምትመለከትም ተናግሯል። በኤክስ ገጻቸው ላይ በተለጠፈው ጽሑፍ ላይም ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባል፣ ሲሉም ጽፈዋል። አርጋቺ አክለውም ዩኤስ ን ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉ ኮንግረሱን ኮንነዋል። ታዲያ የአሜሪካን ጥቃት ተከትሎ ዲሞክራቶች የትራምፕን እርምጃ ያለ ኮንግረሱ ፍቃድ የተደረገ ጣልቃ ገብነት ሲሉ አውግዘዋታል። አንዳንድ ዲሞክራት ህግ አውጪዎች አሜሪካን የኢራን የኒውክሌር ተቋማት ላይ የፈጸመችውን ድብደባ ያለ ኮንግረሱ ይሁንታ የተፈጸሙ ናቸው ሲሉ አወገዙት። የኮንግረስ አባሏ ይህን ህገ መንግስቱን እና የኮንግረሱን ስልጣን በከባድ ሁኔታ መጣስና ፈጽሞ እናም ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ሲሉ ተደምጸዋል። በኤክስ ገጻቸው ላይም ለትውልድ ሊከተለን የሚችል ጦርነት ለመክፈት በግድየለሽነት አደጋ ላይ ጥለውናልም ሲሉ ተደምጠዋል። የአሜሪካን ኮንግረስ አባሏ ራሺድ ታይባም የአሜሪካን ህገ መንግስትን በግልጽ መጣስ ያሉትን ድርጊት አውግዘው ኮንግረሱ በአስቸኳይ ጣልቃ እንዲገባ ጠይቀዋል። በመካከለኛው ምስራቅ ለአስርት ዓመታት የተካሄደ ማለቂያ የሌለው ጦርነት የት እንዳደረሰን አይተነዋል ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሰረተ ነበር ዳግም የዚያ መንገድ አንታለልም ብለዋል ሌላኛው የኮንግረስ አባል ጂም ማኮርቨን በበኩሉ ሁኔታውን እብደት ብሎታል ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል ይህ በህገወጥ መንገድ መካከለኛው ምስራቅ ጦርነት ጎትቶናል አሁንም መማር ያለብን አልተማርንም ሲሉ ተደምጠዋል ከዚህ ጦርነት ጋር በተያያዘም ሐማስ የአሜሪካን በኢራን ላይ የፈጸመችውን የአየር ድብደባ ግልጽ ጥቃት ሲልም ገልጾታል። ሐማስ በመግለጫው ላይ ጥቃቱ በጉልህ የዓለም አቀፍ ሕግን የጣሰና ዓለም አቀፍ ሰላምና መረጋጋት ቀጥተኛ አደጋ ነው ሲል ተደምጧል። ሐማስ መስከረም 26 2016 ዓ ም በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎችን መግደሉ ይታወሳል። እስራኤል በምላሹ በጋዛ ባካሄደችው በምትገኘው ወታደራዊ ጥቃትም በአስር ሺዎች የሚቆጠሩ ፍልስጤማውያንን ገድላለች ታዲያ የሐማስ የፊልስጤም የታጠቁ ቡድንና የፖለቲካ እንቅስቃሴ ሲሆን በአሜሪካን፣ ዩናይትድ ኪንግደም እና እስራኤልን ጨምሮ በብዙ ሀገራት በአሸባሪነት ተፈርጇል። ታዲያ ይህ አሸባሪ ቡድን ነው እስራኤል እና ኢራን በሚያደርጉት ጦርነት አሜሪካን ትላንት ሌሊት ባደረገችውን ጥቃትም ፍጹም ሕገወጥና ማይረባ ቀሽም እርምጃ ሲል የኮነነው ነው። የአሜሪካንን ጥቃት ተከትሎም የተባበሩት መንግስታት ድርጅት አሜሪካን በኢራን የኒክሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጠም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም አሜሪካን የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹትም ሲሆን በአሁን ጊዜ ይህን ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው። በሰላማዊ ዜጎች፣ በአካባቢና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጻፊው በኤክስ ገጻቸው ላይም የዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪት ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም። ብቸኛው አማራጭም ዲፕሎማሲ ነው። ብቸኛው ተስፋ ሰላም ነው ሲሉ አስፍረዋል።